አምጥቼ ደብተሪን ገልጬ ፓስዋርዱ እና ዩዘር ኔሙን ኢሜሉ ምናምን አያለው እዛ ላይ ሶ፣ ምንድነው የምታደርጉት? ኢሜል ትከፍታላችሁ። ከዛ በኢሜላችሁ ቲክቶክ፣ አዲስ ቲክቶክ ትከፍቶበታላችሁ። ያለ ስልክ ቁጥር ያለ ምን ጣጣ ኢሜል የፈለጋችሁትን ኖ ሊሚት ኢሜል የፈለጋችሁትን ያል ክሬት ማድረግ ትችላላችሁ። ኢሜል አከፋፈት የማታውቁ ደግሞ ዩቱብ ላይ ተገቡና እንዴት ነው ኢሜል መክፈት የምችለው ብላችሁ በአማርኛ ስትጽፉ የኢሜል አከፋፈት ስቴፕ ቪዲዮ አለላችሁ። እሱም ተከትላችሁ እኔ አሁን ሀናን እንደዛ አድ ማስተምራት ምንም ነገር ስትፈልጊ ዩቱብ ላይ ገብተሽ እንደዚህ እንደዚህ ነሽ በአማርኛ ከጻፍሽ ይመጣልሽ፣ አሉ ማለት ነው። አሁን ሁሉም ነገር በራሷ ታደርጋለች። አንድ ጥያቄ ኔ ጋር አትመጣም። ሁሉም ነገር ጎግል ላይ ሰርች አድርጋ ኢቭን እቃ መግዛት የምትፈልገውን እቃ ካላወቀችው ጉግል ላይ ገብታ ስሙን ተጽፈውና ወይ ለሳይመን ስሙን ተጠይቀውና እቃውን አሳይታው ያለቀበትን እቃ ይሄ ምንድን ነው ስሙ ትለዋለች። ሲነግራት ጉግል ላይ ተጽፈውና ፎቶ ስክሪንሻት አርጋ ነው ለሱፐርማርኬት ዋትስአፕ ላይ ልካለት ብሪንግ ሚ ዚስ ምትለውና ምታዘው። ጠለባት ላይ ወይ ስሙን ሳርች አርጋ አስቤዛ እሷ ናት ኦርደር የምታደርገው እኔ ኦርደር አላደርግም ትቻለሁ። እሷን ካስለመድኳት በኋላ አይ ሴንድ ዩ ዘ ነምበር ኦን ዋትስአፕ ኦኬ ጉድ ሶ ኢንኬዝ አንቺ ካላየሻት ማንም ሰው ካያት እንዲያስገባት። ይሄኛውን ቁጥር የሚጽፍ ማንኛውም ዩዘር የሚሆን ምንም የሚሆን ይህን ቁጥር ከጻፈች አንዲት ልጅ ችግር ላይ ናት። ለሷ የተሰጣት ኮድ ነው። እና ማናችሁ የሚያያችኋት አስገባት። ወደ ሞዴሬተሮች ግሩፕ ፎርዋርድ አድርጌያለሁ ላክሽልኝ ሚይ ያያል ሰው ያስገባል እና ኢዚሊ ቲክቶክ መክፈት ትችላላችሁ ዲ ላይ የምትወጩ ቃም አሰራለው እንትንላለው ብለሽ ከተበላሽ በኋላ የምትወጩ ከሆነ እኛ ለታመመ ሰው ብቻ እኔ አቋሚ አንድና አንድ ነው እኔ ለታመመ ሰው ብቻ ነው ብር እምለምነው የልጁ እናት መታለች ሀቡ፣ የልጁ እናት መታለች። የልጁ ሰማ አይሰሙም። የምኬ ደረቀ ጉሮሮ እናት ትሞ ድምጼ ተዘጋኒ። እነሱ ብር ለሚበላው እኔ ተቃጥዬ ለሞት አይሰሙም። በየቀኑ በኢቃማ ለማሰራት ብር ተበላኝ። በየቀኑ ደላላ ብሬን በላኝ። በየቀኑ ሐዋላ ብሬን በላኝ። እናንተ ብር ተበልቶ ተበልቶ አያልቅም? እንዲ ምን እንትን ነው ብራችሁ አያልቅም? በየቀኑ መቼ ነው የምትነቁት? ሚዲያ ላይ እንዲህ ኤቭሪዴ እየተናገርን ካልነቃችሁ መቼ ነው የምትነቁት?

እና በጣም ከባድ ነው ማየት ሙት በየቀኑ ተዘረፍን ተበላ የኔ ወርቅ ሰርተ ብላዬ ሜምበርሽን አዲሼ ማር ገና ሳለን አደሰት ምንድነው ሌባው አሁን ፎቶ ለጥፌ ቪዲዮ ሰርቻለሁ ትናንትና ተናንተና ሲዘትብኝ ነበረ ነበረ እስቲ ፎቶ የለጠፋ ቪዲዮ ትስራና አሳያት አሳያታለሁ አሳየኝ ብላለች ሀቢባ ለጥፌ ሰርቻለሁ አሳየኝ አንተ ማድረግ የምትችለውን አሳየኝ እኔ ሌባ አልፈራም አታቀኝም ሌባ ደላላ ምናምን አልፈራ አልፈራም ምንም ነው የማታመጡት። እኔ ጠባቂ አለኝ፣ ጠባቂ አለኝ። ማነው አትሉ። እናንተ ጠባቂ እንዳለኝ ግን ታውቁ ነበር። ዛሬ ሚስጥር አወጣው፣ አምልጦኝ። እኔ ጠባቂ እንዳለኝ ታውቁ ነበር። ይሄ ሁሉ ደላላ ሌባ ሲዝትብኝ፣ አያትዬ፣ አላህ የፈጠረኝ አምላክ ይጠብቀኛል። እሱ እያለ ወንድ የሆነ ሰው ጫፌን ይነካኛል? ፈጣሪ ደግሞ አይሞትም ዘላለማዊ ነው። ስለዚህ አላህዬ ፈጣሪ እኔም ይጠብቀኛል። ማንሽም ብደነፊ ብትዝቺ ምንም ማታመጭም። ከዚህ በፊትም አንድ ሌባ አብዲያ አብነት ሰፈር ልጅ ነሽ ቤተሰቦችን አውቄያቸዋለሁ ብሎ ዝቶ መቶ በስንተኛው ቀን ራሱ ይቅርታ ጠይቆኛል። ምንም ማታመጡ አንተም እንደዚህ ይቅርታ ትጠይቀኛለህ መተህ እያንዳንዱ ይዛተብ ሌባ እና ደላላ ይቅርታ ጠይቆኛል እኔ ምንም ማስፈራርቻቸው አይደለም ምንም አርጌቸው አይደለም። በራሳቸው ሽጉጥ አንደቀንቁባቸው እና ፈጣሪ አለ የፈጠረኝ አምላክ ይጠብቀኛል ማንም ምንም አያመጣም ሁሌም ለሀቅ እቆማለሁ ህይወት አጨናት በተጻፈልኝ ቀን እሞታለሁ አለቀ ማንም ከተጻፈልኝ ቀን ፈቅም ዝቅም ሊያደርገኝ አይችልም ሰጪም ነሺም ፈጣሪ ነው ማሪ ቆያ እንዴ ስሟን ላንብብላት። በጣም አቴንሽን ፈለገችን አሳሰብች። ሚጣ የቄራዋ ሚጣ፣ የኔ ፍቅር ለመለመን የሚያስፈልግሽ አንድ ሞባይል ስልክ፣ አሁን ስልክ ስላለሽ ነው እዚጋ ምትቆምች። አንድ ደግሞ የቲክቶክ አካውንት እና ዋይፋይ። እነዚህ ሶስቱ ባይኖሩሽ እዚጋ በጎመታችን። ስለዚህ እነዚህ ሶስቱ መሳሪያዎች ካሟላሽ እንደኔ መለመን ትችያለሽ። የኔ ፍቅር፣ እንደኔ ለምኝና ይለፍልሽ። እስቲ ሞክሪው እንዲህ ከምትቃጠዩ ሁሌ እየመጣሽ የምትለምኝው ወደ አሁን ትናንትናም ጌም ልጫወት ነው ውረዱልኝ ስል ሰዓቴ ደርሶብኛል ውረዱልኝ ስል ገዝቴ ላይ ያሉትን ወደ ልለምን ነው አትይም ስትይ አዎ ልለምን ነው ማሪጋይስ ልመና ሰዓቴ ደርሶብኛል ልለምንበት ውጡልኝ አልኩኝ መለመኔን የማፍርበት መስሎች ከሆነ አንቺ ግን ተደብቀሽ ማለት ነው ሌባ ነሽ ሌባ ነሽ እኔ ግን ይኸው ፊቴ እየታየ ለምን አለው ልመና አያሳፍርም ሌብነት ነው የሚያሳፍረው ድሃ ስለሆንኩ እለምን አለው? አንቺ ግን ሌባስ ምንም አላፍርበትም። በመለመኔ በእናታችሁ ካላችሁ ስጡኝ፣ ጣልጣል አርጉልኝ። አበባም ሜንበርም ያላችሁ ሁሉ ያላችሁ እና ውዴ አይዞሽ እሺማ። አንቺ ለመለመን እነዚህ ሶስት መሳሪያ አሟይና ቢቢሲ ትዌንቲ ቴንክ። ይኸው ጭራሽ ልብ አበባ ስለምን ልብ ተሰጠ። አይዞሽ ኔና እኔ ቤት እየዋልሽ ጊፍቴን እየቆጠርሽ በሽተኛ ከምትሆኚ ሂጂ ቤት ሽንክፈቺና እድልሽን ሞክሪ ሽኔናት ሰን ዬ እኔ ፍቅር እና እድልሽ እንድትሞክሪ እመክርሻለሁኝ። ነውት አዲስ ህይወትዬ አሁን ምጣቀራ አሁን የሚጠየቅ ነው። ትቃጠላለች በእናታችሁ እናንተ ሆን ብላችሁ እሷን ለማቃጠል ልቡን አዘነባችሁት። ማሻአላ ተባረከላ ሀበሻኩ ሰው ለማቃጠል ማን ብሎት ተንጨራጨራች አሁን ይሄው ልብስ ማታ ማታ ጌም ስጫወት ግን ታይኛለሽ። አንበሳነሽ ምንድነሽ? ጋላሬኒው ሚጣዬ ኒ ፍቅር ጋላሬኒው ሙሉ ነው። ማሻላ ተባረከራ ረህማን ገና እሮብ ነው። ዛሬ እሮብ ነው ጋይስ። ሐሙስ ሰኞ የዕለት ሁለት ነው። ሙሉ ጋላሪ ሞላው ትኛ አይገርምሽም? እና ታይዞሽ ታብታቡ መቶሽ አልገባም። ጋይስ ታብታቡ መቶሽ አስገቡትና፣ አስቴር ባለ ታሪክ ናት። ወደ አስቴር ታሪክ እንገባለን።